ትዳር መስቀል ነው ተብሎ የጠላት ፍላጎቱ የወዳደርም እንደው ይፈጸምበታል። ይህም በተለይ ክርስቲያኑ ከክርስቲያኑም ኦርቶዶክሱ ከኦርቶዶክሱም ኦርቶዶክሳዊ ወንድ ሆን ተብሎ አልጫ እንዲሆን ይደረግበታል። ሀገር፣ ድንበር፣ ቤተክርስቲያን፣ ትውፊት፣ ማህበረሰብ፣ ቤተሰብ፣ ትዳሩን ራሱን ሊጠብቅ ሊመራ ሊያቀብልና ሊያቀባብል ያለው ወንዱ እነዚህኑ ግዴታዎቹን እንዲወጣ ከአባቱ ዘንድ የተሰጡትን ጸጋዎች እንዲጠየፍ እንዲጥልና እንዲቀብራቸውም ይደረጋል። በነማን ትዳር መስቀል ነው እያሉ በሚነግሩት ሸፍጠኞች። ከዚህም የተነሳ ጀግና፣ ቆፍጣና፣ ደፋር፣ ጠንካራ፣ ኃይለኛ፣ ንቁና ጠርጣራ እንደ አባቶቹ የነበረው ወንዱ ጠላትን መመከት እስኪሳነው ድረስ ንክር ያለ ምስኪን፣ ጅልና ጅላጅል ይሆናል። ጠላትም ሀገሩን፣ ድንበሩን፣ ቤተክርስቲያኑን፣ ልጆቹን ይረከበዋል። እርሱም ስንፍናውን እያጸደቀ በባርነት ይኖራል። ግን ከትዳር መስቀልነት አትራፊዎቹ እነማን ናቸው? እነግርሃለሁ። ጀግናው፣ እንዴት አለክ? ዛሬ ለአንድ አጭር ማስታወቂያ መጥቻለሁ። እዚህ ጋር እንደምትመለከተው ቅዳሜ ሚያዚያ 18 2017 ዓመተ ምሕረት በብሔራዊ መጽሐፍት ወመዛግብት አዳራሽ በተለምዶ ወመዘክር በሚባለው ማለት ነው ከቀኑ 8 ሰዓት ጀምሮ አንድ መጠነኛ መራግብር አዘጋጅተናል። በዚያም ተፈጥሯዊ እውቀት በፈተና የታሸ ጥበብ ከአጉል ጭብጨባ ሙገሳና ሽልማት ተለይቶ ይቀርብልናል። በዚህ የወንዶች መድረክ ኃላፊነትና ግዴታ መክሊትና ሚና አጥርና ቅጥር ከወንድነት ይበልጡንም ትዳሩን ቤተሰቡን፣ ማህበረሰቡን፣ ቤተክርስቲያኑን፣ ሀገሩን ሊመራበት ካለው አባወራነት ጋር ተዛምዶ እንማርበታለን። እንዳትቀር። ጀግናው እንዴት አለ። ባለፈው ትዳር መስቀል አይደለም በሚል ትንሽ ደቂቃ ተጫውተናል። ያው እንደምታውቀው እንግዲህ የወንድም ምክር ነው። እኔ በሕይወት ከገጠመኝ፣ ከተማርኩት፣ ካሳለፍኩት የምነግርህ ይሆናል ማለት ነው። ይህን በሶስት ክፍል እናወራዋለን ወይም እንጨዋወተዋለን። ይሄኛውን የዛሬውን ቪዲዮ ማለት ነው። አንደኛ በተደጋጋሚ የማየው በማህበረሰባችን ውስጥ በማህበረሰባችን ውስጥ ልጆቻቸውን በመከራ በጭንቅ 17 18 ዓመት ከራሳቸው ጋር አስቀምጠው ወላጆች አስተምረው፣ ከዛም ኮሌጅ ገብተው ተምረው፣ ከዛም ደግሞ በተለያየ ራሳቸውን የሚችሉበት ስራ ውስጥ አልፈው፣ በዛ ውስጥም ላይና ታች ብለው እነዛው ልጆች ማለት ነው እድሜያቸው ወደ 30ዎቹ ሲጠጋ ያገባሉ። ከገቡ በኋላ ግን ያ በፊት የነበራቸው ወኔ፣ በፊት የነበራቸው ጥረት፣ በፊት የነበራቸው ኢነርጂ ወይም ኢንቱዚያዝም አይኖርም። ይጠፋሉ ላይ ይመክናሉ ይመክናሉ። ምክንያቱም ትዳር ብዙውን ጊዜ እየተነገረን ያለው ትዳር መስቀል ነው እየተባለ በትዳር ውስጥ የምናገኘው መከራ ሁሉ ለጸጋ ነው እየተባለ ያ ሰው በፊት የነበረውን ወኔ፣ በፊት የነበረውን ተነሳሽነት በተለይ ደግሞ በተለይ ደግሞ ለእውነት፣ ለጽድቅ፣ ለፍትሕ ያለው ተነሳሽነት ወንዱ ይመነምናል፣ ይጠፋል። ይህንን በተደጋጋሚ ያለው እና እነዚህ ነገሮች ከምን የመጡ ናቸው ብዬ ሳስተውል፣ ስመረምር በትምህርታችን ውስጥ በተለይ በአፍና በመጣፍ የሚነገረን አሁን አሁን ደግሞ በዩቲዩብና በመድረክ በጣም እየተቆለባበሰ ያለው ከሊቅ እስከ ደቂቅ ድረስ እየተደጋገመ የሚነገረን ነገር ትዳር መስቀል ነው የሚባለው ነገር ነው። ትዳር መስቀል ነው ተብሎ እንዴት ለትውልድ ይነገራል? እስቲ አንተ አስበው ራስክን እስከ እድሜ ሰላሳ አመት ድረስ ስትሰራ ቆይተህ ስታበለጽግ ቆይተህ ወደ ሕይወትህ የምታመጣት ሴት አባትህ እንደተናገረ ረዳት ትሆን ተብሎ ወደ ሕይወት የምታመጣት ስ ረዳትህ፣ እንድትሆንህ እንጂ እንዴት መስቀል እንድትሆንብህ ይሆናል? ትዳር ውስጥ ወይም ደግሞ አንተ እንዴት መስቀል ትሆንባታለህ? አለመስማማት ይኖራል፣ አለመግባባት ይኖራል፣ መጋጨት ሊኖር ይችላል። ከዚህ በፊት ነገር ያለው እንኳን እንኳን የተለያዩ ሰዎች አብሮ 30 ዓመት የተለያየ ቦታ ሀያ ዓመት የተለያየ ቦታ ሲኖሩ የነበሩ ሰዎች አንድ ላይ ሲኖሩ አይደለም ከመወለድ ጀምሮ አብሮ ይኖሩ እግሮች ራሳቸው ሁለት እግሮች እራሳቸው እርስ በርስ ይጋጫሉ። አንድም ቀን ግን አስታውሰው ነው አናቅም። አንድም ቀን ግን ቀኝ እግሬ መስቀሌ ነው ብለን አናቅም። ጥርስ ሰላሳ ጥርስ አንድ መላስን እድሜ ልካችንን ሲነክሰው ይኖራል። አንድም ቀን ግን ይሄ ጥርሴ መስቀሌ ነው ብለን አናቅም። ትዳር ውስጥ ሲመጣ ግን ይሄ ነገር ከተወሰኑ ዓመታት ከተወሰኑ አስርት ዓመታት ወዲህ በጣም እየተራገበ መጥቷል። በተለይ ደግሞ አንዳንድ ኢቨን ኦርቶዶክሳዊነታቸውን የምጠራጠራቸው የመጽሐፍ ፀሐፊዎችም ጭምር በጣም ይጽፉበታል በዚህ ጉዳይ ላይ እና ትዳር መስቀል ነው ተብሎ ለምንድን ነው የሚነገረን ከትውልዱ የሚፈለገው ነገር ምን አለ ትውልዱ ለምንድን ነው አባቱ የሰጠውን ጸጋ መጀመሪያ እንዲያቀው መክሊቱን እንዲያቀው ለምን እንደተሰጠው እንዲለየው ከዛ በኋላ ያንን መክሊቱ ላይ እንዲሰለጥንበት ከሰለጠነበት በኋላ እውነትን ጽድቅን ፍትሕን እንዲፈጽምበት እንዲያበለጽገውም ለምን አይመክሩትም ኢንስቴድ ግን ትዳር መስቀል ነው ከማለት፣ ትዳር መስቀል ነው ማለት ሰውን ያበረታታል። ወደ ትዳር ውስጥ እንድትገቡ ያበረታታችኋል። ምን አለ እዛ ትዳር የተባለው ተቋም ውስጥ ገብቼ በሱ መስቀልነት ተፈትኝ ማንነቴን ባሳየሁ። ወይስ ዋጋ ታገኛላችሁ ተብለናል። ትዳር ውስጥ ባለ መስቀል እንደዛ ነው የተነገረን። ቃል ኪዳን እንደ ስራቸው እሰጣቸዋለሁ የተባለው ትዳር ውስጥ በምንሰራው ስራ ነው። እና ይሄ ነገር ቁጭ ብለህ አንተም ብራስህ እንድታስበው ፈልጋለሁ። በተለይ እድሜያችሁ ሀያ ውስጥ የሆናችሁ ያላገባችሁ፣ ለምን ከዛ በላይ በተለይ ሰላሳ አምስትን ያለፉት ከዛ በላይ ያሉት ብዙዎች ተስፋ የቆረጡ ናቸው። አንዳንዶችም ደግሞ ምንም መስማት አይፈልጉም። ያው አላውቅም እንግዲህ ብዙዎቹ ጋር ለኦዲዬንሴን ሳየ የሚከታተለኝን ሰው አብዛኛውም ሀያ ውስጥ ነው ያለው። ለውጥም ይመጣል ብዬ ማስበው እነዛ ትውልድ ላይ በመስራት ይመስለኛል ይሄ ብሶተኛ አማራሪ ስህተትን መከራን ሰው ላይ ጠቋሚ ምናምን ራስ ላይ መስራት የበለጠ ያድናል፣ እና እራሳቸው ላይ መስራት የሚችሉት እድሜያቸው ሀያዎች ውስጥ ያሉት ናቸው ብዬ ተስፋ አደርጋለሁ። ሌሎቹ አይሰሩም ብዬ አይደለም፣ ግን ፍላጎታቸውን ሳይው በጣም ደካማ ስለሆነ ነው። እኔ እድሜ ሀያ ሆኖ አይደለም የተለወጥኩት ይህንን የአባወራነትን ፕሮግረስ ወይም ደግሞ ሂደት ስነግራችሁ ማለት ነው። ስለዚህ ምን እንድታስተውል ፈልጋለሁ መሰለ፣ አሁን ባለህበት ህይወት በትምህርትም በተለያየ መንገድ ራስግን ታበለጸጋለህ፣ ራስክን ታሳድጋለህ፣ ራስክን ወደ ከፍተኛ ወደ ኤክሰለንስ ታመጣለህ። ይሄ ወደ ኤክሰለንስ ያመጣኸው ማንነት የምትፈልግ የምታከብር የምትወድ ነው የምታገባው እንጂ ለዚህ ኤክሰለንስን መከራ መስቀል የምትሆን ሴት አታገባም። አንተም ደግሞ እንደዛው ወደ ህይወት ስታመጣት መከራ መስቀሏ ልትሆንባት አይደለም። ይህንን ግንዛቤ ውስጥ ክትት። ትዳር መስቀል አይደለም። ትዳር ውስጥ መጋጨት ይኖራል፣ አለ አለመስማማት አለ። ኮንፍሊክት ኦፍ ኢንተረስት መቼም ይፈጠራል፣ ምንም አይደንቅም። ችግሩ ግን ትዳር መስቀል ነው የሚሉ ሰዎች ዙሪያ ካሉ ትዳር ውስጥ ያለውን መጋጨት ትዳር ውስጥ ያለውን አለመስማማት እውነትም ወደ መስቀልነት ይቀይሩታል እውነትም ወደ መስቀልነት ይቀይሩታል። በዚህ አጋጣሚ በተለያየ ጊዜ በተለይ ከቤተክርስቲያን አካባቢ የሚታተሙ መጽሐፍቶችን የቤተክርስቲያን ሰዎች የሆኑ ሰዎች የሚያሳተሟቸው መጽሐፍቶች መጽሐፍት ለማየት እሞክራለሁ እና እገዛለሁ እየዞርኩኝ ማለት ነው። በአንድ ወቅት እንደዚህ አንዳንድ አድባራት አይታችሁ ከሆነ ሰንበት ትምህርት ቤቱን ማጠናከሪያ ተብሎ መጽሐፍ ይሸጣል መጽሐፍት ይሸጣሉ እና እዛ አካባቢ አንድ ጊዜ ልገዛ ዓመቱ ምናልባት የዛሬ ስድስት ዓመት ሰባት ዓመት ይሆናል ለገዛ ሄድኩኝና እዛ ቦታ ላይ አንድ ሰው አገኘው። ያ ሰው እዛ ሰንበት ትምህርት ቤት ላይ ጥሩ ቦታ ያለ ሰው ነው። ያው ነግሮኛ ነግሮ ስለነገረኝ ነው እንግዲህና ለምንድ ነው የምትሰበሰቡ እነዚህ ሁሉ መጻሕፍት? አለኝ ለዚህ ጉዳይ ለመመርመር እፈልጋለሁ አልኩት። ምን ምን እንደሚጽፉ፣ ለምንድ ነው ኦርቶዶክሳዊ ትውልድ ትዳሩ ላይ ውጤታማ መሆን ያቃተው? ምን እየተመከረ ነው? እነዚህ ሰዎች የሚያስተምሩት ሰዎች ምን ምንድን ነው የሚያስተምሩት? የራሳቸው ትዳሪዎትስ ምን እንደሆነ ያው የራሳቸው ነው የትዳሪዎት ከሞላ ጎደል በቀጥታ ሳይሆን በተዘዋዋሪ ነው የማገኘው በመረጃ መልክ ስለምፈልገው ነው። ከዛ ይሄ ሰው ምን ይለኛል፣ እንደዛ ከሆነ ብሎ ያጫውተኛል። የራሱን ሕይወት ትዳር ውስጥ እንዳለ በትዳር እንዳለ አንድ ልጅ እንዳለው በዛ ትዳር፣ ነገር ግን ትዳሩን ማስተዳደር እንዳልቻለ እንደከበደው ይነግረኛል። ያ አለመግባባቱ ወደ አካላዊ ጉዳትም ጭምር እየሄደ ነው። እና በዚህ ጉዳይ ስናወራ በጣም ደነገጥኩ። እንዴት እንደዚህ ሊሆን ይችላል? እንዴት ማሏችሁ? ንስሐ አባት እያልኩት፣ ንስሐ አባታችን ያው ትዳር መስቀል ነው ብሎ ነው ደጋግመው የሚያስተምሩኝ። ከዚህም የተነሳ ደግሞ በዛ ውስጥ ያለው ፈተና ጦሩን ጦር አይደለም እንደው ጾር ነው የሚሉት። ጾሩን ቻሎም እግዚአብሔር ታገኝበታለን የሚባለው እና ይሄ ትክክል እንዳልሆንን ነገርኩት። ፍጹም ትክክል አይደለም። እኔ ንስሐ አባትህ አይደለሁም፣ ንስሐ አባትህን አልተካም። እንደወንድም ነው የምመክርህ፣ እንደወንድም እኔ የደረስኩበትን ነገር እኔ ያገኘሁትን ነገር ነው የምነግርህ። ፍጹም ነኝ እያልኩህ አይደለም። ነገር ግን ትዳር መስቀል አይደለም፣ ትዳር መስቀል አይደለም። ጾር የሚባል ነገር የለም። ይሄ አጉል መንፈሳዊ ሆነን ሲሉ ጾር ጾር እያሉ የሚያምጡ ያው ጦር ነው ጦር ነው፣ ፈተና ፈተና ነው ግን ዝም ብሎ የራስን ስንፍና ጦር ነው እያሉ ማምጣት መቼም ተገቢ አይደለም። አሰስነት ነው ነው ብዬ የማስበው። ስለዚህ ለዚህ ልጅ ነገርኩት፣ ትክክል አይደለህም። አይ አልተረዳኝም እኮ ምናምን አለ። ከዛ ልብሱን አውለቀ፣ ደነገጥኩ። ልብሱን አውልቆ ሰውነቱ የተቦጫጨረ ሰውነቱን አሳየ። አይ በቀኝ በቀኝ ይበቀኝ ድረስ እዛ ድንኳን ውስጥ። ከዛ በኋላ በዚህ ጉዳይ አወራም በረጅም ሰዓት። ይሄ ተገቢ አይደለም። አንተ ሰውነት አለ፣ ወንድነት ትበልጣት አለህ አካላዊ ጥቃት ከተጀመረ አንተ ትጎዳት አለ። ይሄ ደግሞ መሆን የለበትም። በመሀል አለመግባባታችሁን መፈጠሩ ቢኖርም በመሀል ግን ወደዛ መሄዳችሁ ተገቢ አይደለም። ነገ አንድ ነገር ታደርጋትና ትጎዳትና እንዲህን ልጅ እናውቀው አልነበር ሄኖክን እናውቀው አልነበርም። እንዴት አይነት ምስኪን ልጅ ነበር? ቀና ብሎ እኮ ሰው ማያይ ነበር። ምኑ መቼም ያጋንንት ልክፍት ነው የሴጣን ልክፍት ነው መባሉ አይቀርም። ግን አይደለም የሴጣን ልክፍት አይደለም አይባልም እኔ አልልም ግን እንደዛ መሆን የለበትም። እዛ መድረስ የለባችሁም። ይሄ አጉል ታገስ ምናም የሚባል ነገር አይሰራም። ቁጭ ብላችሁ ተነጋገሩና መፈታት ያለባትን ነገር ፍቶ፣ ግን ከምንም በላይ እኔ እስካሁን ከነገርከኝ ውስጥ በአንተ ውስጥ ከፍተኛ ስንፍና ያለው ከፍተኛ ለወንድነት ለአባወራነት አለመብቃት አያለሁ። በዚህ ላይ ቁጭ ብለን መነጋገር አለብን። ስልኬን ሰጠውት ደውልልኝ ያልኩት አልደወለም። ለምን? በተለይ ወደ መጨረሻ አካባቢ የነገርኩት ነገር ገብቶታል። ትዳሩን መምራት አይችልም። አብዛኛው ወንድ ትዳሩን መምራት አይችልም አብዛኛው ወንድ ትዳሩን መምራት ስለማይችል ትዳሩን የሚመራ ወንድ ራሱ ሲያይ ቀንቶ፣ መንፈሳዊ ቅናት ቀንቶ ልማር አይልም። ትዳሩን የሚመራውን ወንድ ትዳር ማፍረስ ነው የሚፈልገው ይህንን አይቸዋሉ። በደንብ አይቸዋሉ። በደንብ እቤቴ መጥተው በልተው ጠጥተው የኖሩ ሰዎች ትዳሬን በማፍረሱ ደረጃ መረጃ ሲያቀብሉ የነበሩ ናቸው እመኑ። በተለይ አንተ ዕድሜ ሀያ ዓመት የሆነ ወይም ሃያዎች ውስጥ የሆንክ ወንድሜ አዳምጠኝ ተስፋ ከቆረጡ ብሶተኛ ከሆኑ ሰዎች ትምህርትም ምክርም አትውሰድ። እኔ ብሶተኛ አደለ። ሰብስክሪፕሽንንም ገንዘብንም ፈልጌ አደለ መምነግር ብሶተኛ አደለ። ደስተኛ ነኝ። ትዳሬ ፈርሶ ትዳር መስቀል አይደለም እያልኩ እየነገርኩ ነው ስ ብሶተኛ እንዳልሆንኩ ማስረጃ ነው፣ እሱም እራሱ። ስለዚህ ብዙ ወንዶቻችን የት ይደርሳሉ የተባሉ ወንዶቻችን ቤተክርስቲያን አስተምራ ወላጅ አስተምሮ ቤተሰብ አስተምሮ ማህበረሰብ አስተምሮ ለቁም ነገር ሲፈልጋቸው፣ ሀገር ለቁም ነገር ስትፈልጋቸው፣ ቤተክርስቲያን ለቁም ነገር ስትፈልጋቸው፣ እናት አባት ለችግራቸው ሲፈልጓቸው እንጥዱ ስምጥ አይታወቁም። የሉ ለምን? ለእነሱ መስቀላቸው ትዳራቸው ሆኗል። እዛው ገብቶ ቀርቷል። ይህን ነገር ግን የሚነግርህ ማነው? ይህን የሚነግርህ ሄኖክ፣ እርሱ ራሱ ማነው? ይሄ አንድ ሰንበት ትምህርት ቤት እንኳን ያልተማረ የጉቢ ጉባኤም ያልተማረ በቲዮሎጂ ትምህርት ኮሌጅም ያልደረሰ ውዳሴ ማርያም ያልደገመ ይሄ መሀይሙ ሄኖክ፣ ማነው እሱ? እኔ ወንድም እንድማለም ልክ እንደ አብዛኛው ኢትዮጵያዊ እስከ ሀያ ዓመቴ ከወላጆቼ ውጪ ጋር ኖሬ ከዛ በኋላ ቤት ተከራይቼ የራሴን ስራ እየሰራሁት እየተማረን ሰላሳ ዓመቴ ላይ ሲደርስ እንግዲህ በተቻለ መጠን ለመማር ሞክሬያለሁ። ስለ ትዳር በተለይ ለማወቅ ሞክሬያለሁ። መጻሕፍትንም ለማንበብ ሞክሬያለሁ። ግን kind of እኔ በራሴ ምስኪን የምለው አይነት ሰው ነበርኩኝ። በዛ ጊዜ አሁን ላይ እንደሚሰጠው ቅድመ ጋብቻ ስልጠናም በወቅቱ በደንብ የተደራጀ አይሆንም እንጂ ቦሌ መድኃኒዓለም አካባቢ በወቅቱ ከነበረው ከለሰራተኞች ጉባኤ ከሚሰጥ ሰው ተመሬያለሁ በተወሰነ በልኩ ትዳር ውስጥም በዛ መልክ ገብቻለሁ። አስር ዓመት በትዳር ቆየሁ። ሶስት ልጆች አፈራን። ሀብትም ንብረትም እንዳቅማችን አፈራን። ከአስር ዓመት አስረኛው ዓመት ላይ ፈረሰ ትዳራችን። ስለ ትዳሩ መፍረስ ደግሞ ሌላ ጊዜ እጫውታለሁ። ነገር ግን ይሄ እንኳን ሆኖ ትዳሬ ፈርሶ ትዳሬ በፈረሰ ማግስት ኑሮዬ ሀያ ዓመት ወደኋላ ኋላ ተመልሶ ተመልሶ ያፈራሁት ነገር ሁሉ እዛው ቀርቶ እንኳ ትዳር መስቀል ነው ብዬ አልመክርህም። ትዳር መስቀል አይደለማ ትዳር መስቀል አይደለም። መጀመሪያ ራስክን ካልሰራህበት ራስክን ካላሰለጠንክበት በተሰጠ ጸጋ ካልሰለጠንክ በሱ ላይ ካልበለጸክ ከዛ ደግሞ ይህንን ያበለጸከውን የሰለጠንክበትና ያበለጸከውን ጽድቅ የምትሰራበትን ጸጋን አክብራ ወዳ ልትራዳህ የምትመጣ ሴት ካልመረጥክበት ትዳር መከራህ ነው የሚሆነው። ግን መስቀል ነው ይባላል። እሱ መከራህ መስቀል አይደለም። ምክንያቱም በስንፍና ምክንያት ያመጣው እኮ ነው። በስንፍና ምክንያት ያመጣ ነው። ስለዚህ ትዳር መስቀል ነው ብዬ አልመክርም። እኔ ሄኖክ፣ እንግዲህ ይሄ ነው ሄኖክ። በሶስተኛ ደረጃ ላነሳ የፈለኩት ነገር ምንድነው? የትዳር መስቀልነትን ለምን ይመክሩናል ነው። አሁን በብዛት በየቦታው በስፋት እየተሰጠነ ያለው ሰው ሁሉ ድሮ ድሮ ድሮ ድሮ ስለው ከጥቂት ዓመታት በፊት ሊቃውንቱ ነበሩ። ሊቃውንት ምልክ የግድ የቤተ ክርስቲያን ሊቃውንት ብቻ አይደለም፣ ማስትሬት እና ዶክትሬት ያላቸው ትዳር እናማከራለን፣ እናሰለጠናለን የሚሉትንም ጭምር ነው የምልክ። እና እነሱ ብቻ ነበሩ የትዳር መስቀልነትን ነው የሚነግሩ። አሁን ተራው ህብረተሰብ ሁሉ ውስጥ ገብቷል። ትዳር መስቀል ነው፣ ትዳር በቃ መከራ እኮ ነው፣ በቃ እንደዚህ እንደዚህ ነው። ለምንድን ነው እነዚህ ሰዎች እንደዚህ የሚናገሩት? ለምንድን ነው የሚናገሩት? በአንደኛ ደረጃ ትዳሩ መምራት የሚችል ወንድ ማፍራት አልቻለም፣ ማህበረሰቡ፣ ቤተሰቡ፣ ተቋማቱም ጭምር። በሁለተኛ ደረጃ ታዛዥና ተገዥ መሆን የምትችል ሴት፣ ሚስት መሆን የምትችል ሴት ማፍራት አልቻለም። በሶስተኛ ደረጃ ይህንን ከላይና አንደኛና ሁለተኛ ወንዱን መሪ ራስ መሆን የሚችል ወንድ ማፍራት ያለመቻሉን፣ ታዛዥና ተገዥ የሆነች ሴት ማፍራት አለመቻሉን፣ ስንፍናውን መሰወሪያ ይፈልጋልና ይሄው ማህበረሰብ ስለ ትዳር መስቀልነት ያወራል። ትዳር ግን መስቀል አይደለም። ሰነፍነህ እንዳትለው ይህንን አልሰራህም እንዳትለው አካውንተብል እንዳታረገው ተጠያቂ እንዳታረገው፣ አይ ትዳር እኮ መስቀል ነው ይላል። ትዳር መስቀል አይደለም። ትዳር መስቀል ነው ብለ ከምታስተምር ወንድሜ፣ መሪ ራስ መሆን የሚችል ለሀገር ለቤተ ክርስቲያን መሪ መሆን የሚችል ራሱን መርቶ ሀገርና ቤተ ክርስቲያን መምራት የሚችል ትውልድ አፍራ። ያንን ለማድረግ ግን ራስን መስራት ያስፈልጋል መጀመሪያ ራሳቸው ላይ መሰልጠን ያልቻሉ በራሳቸው ጸጋ መበልጸግ ያልቻሉ በዛም ደግሞ መሪ ራስ መሆኑ የሚችል ትውልድ ማፍራት ያልቻሉ ሰነፎች ናቸው። የትዳርን መስቀልነት የሚናገሩት የሚናገሩበት ምክንያት ከስንፍናቸው የተነሳን የተነሳ ነው። ለምንድን ነው ትዳር መስቀልነት በደንብ እየተስፋፋ እየተነገረ ያለው? ሰነፎች ስለሆኑ። ትዳር መስቀል ነው የሚሉ ሰዎች ሰነፎች ስለሆኑ። ምን አይነት ስንፍና? ከትውልዱ መሪ ራስ የሆነ ጸጋውን አውቆ መክሊቱን አውቆ በሱ ላይ ሰለጠነ ትውልድ ማፍራት ስላልቻሉ ሴቷንም እንደዛው ማፍራት ስላልቻሉ። ቀጥ የሚነግር ከትዳር መስቀልነት ማን ነው የሚያተርፈው የሚለው በሶስተኛ ደረጃ ማስቀምጠው፣ ከትዳር መስቀልነት ትዳር መስቀል በመሆኑ የተነሳ እጠቀማሉ ብሎ የሚያስበው ጠላት ነው። በሱ ላይ ጊዜ ማጥፋት አልፈልግም። ጠላት ጠላት ነው፣ በቃ ጠላት ነው፣ አለቀ። ለምን መሰላችሁ? ለምን መሰለክ እንደዛ የምለው፣ ጣታችን ሌላ ሰው ላይ መቀሰር በጣም ስለምንወድ ነው። እሱ ነው፣ ጠላት ነው፣ አጋንንት ነው፣ አጋንንት ነው፣ ጾር ነው፣ አጋንንት ነው፣ አጋንንት ነው፣ ፈተናዬ ነው፣ አጋንንት ነው ትልቁ ፈተና የራስህ ያልሰለጠንክበት ማንነትህ ሰውነትህ ነው ወንድም አለ። ስለዚህ ጠላት ነው አዎ፣ ሶስተኛ ደረጃ ጠላት ነው። በሁለተኛ ደረጃ ወዳደሮቹ ናቸው ትውልድን ባፍና በመጣፍ በመድረክና በዩቱብ የሚግጡት። በሁለት ወገን የተሳሉ እላቸዋለሁ፣ አንተ እንደምትላቸው አይደለም። በሁለት ወገን የተሳሉ እምላቸው ለምን መሰለህ? በአንደኛው ወገን ከጠላት የሚጣልላቸውን ቅንጣቢና ቅንጥብጣቢ የሚገዘግዙበት ነው። በአንደኛው ወገን ደግሞ እንደኔና እንዳንተ አይነቱ ምስኪኑን የሚግጡበት ነው። እነዚህ ወዳደር ሊቃውንት ቀደም እንደጠቀስኩላችሁ ሊቃውንት ስለ ቤተክርስቲያን ብቻ አይደለም፣ ማስተሬት እና ዶክተሬት ያላቸው ኮሌጅ ገብተው የተማሩትንም ጭምር ነው። ግን ትውልዱ እንዲነቅ አይፈልጉም። ትዳር መስቀል ነው በሚል ሸፍጥ ትውልዱን ይግጡታል። ትውልዱ አባቱ የሰጠውን ጸጋ አውቆ ወደ ጠራው ዓላማው በኤክሰለንስ እንዲያድግ አይፈልጉም እነዚህ ሰዎች። ዓይነ ያየ ዩቲዩብ ከፍተው ከ1200 ደርሰው መኪና ይቀያይሩባል። ትውልዱ ግን አይሻሻልም። የሚያስተምሩት ትውልድ አይሻሻልም። የሚያስተምሩት ትውልድ አይቀየርም። ከድጥ ወደ ማጥ ይሄዳል። እንዴት እያደረጉ እከኩን እያከኩለት፣ አይዞ አይዞ አይዞ አይዞ። ቁጭ ብለው ስድስት ሰዓት ስምንት ሰዓት ያዳምጡታል ሲያላዝን። ጥፋትህ ይሄ ነው፣ ስተትክ ይሄ ነው፣ ይህንን አስተካክል፣ እንደዚህ እንድትሆን አልተፈጠርክም፣ ራስክን ሰብስብ፣ ራስክን ወቅ ብሎ ቆፍጠን ያለ ነገር አይነግሩትም። እነዚህ ወዳደር ናቸው በሁለት ወገን የተሳሉ በአንደኛው ወገን ከጠላት በኩል የሚጣልላቸውን ቅንጥብጣቢ በአንደኛው ወገን ደግሞ አንተን የሚግጡበት ስለት። በአንደኛ ደረጃ የማስቀምጠው አንተን ነው። አንተ ራስክ አንተ ራስክ። በአንደኛ ደረጃ አብዛኛው ማህበረሰብ፣ ለምንድን ነው ትዳር መስቀል ነው እያለ የሚያወራው? ቀድሜ ጠቀስ ያረኩልህ፣ ምንድነው፣ ስንፍናውን ይሰውርበታል። ትዳር ውስጥ ያለው ፈተና ከራሱ ስንፍና፣ ከራሱ በስሜት ላይ ካለመሰልጠን የተነሳ ከራሱ ፈሪነት፣ አልጫነት የተነሳ መሆኑን ለመሸሸቅ ሲፈልግ ትዳር መስቀል ነው፣ ምን ታደርገዋለህ እንግዲህ መስቀል ነው ይላል። እኔ ገብቼ ገና ቁጭ ስለ ቤት ውስጥ ትዳር ውስጥ መስቀል ሳይሆን የሚታየኝ የሱ ስንፍና ነው፣ የሚታየኝ የሱ አልጫነት ነው፣ የሚታየኝ የሱ ሰበበኛነት ነው። የሚታየኝ ሰበብ ሲደረድር ብዛቱ፣ መንግስት፣ ሀገር፣ ንግዱ፣ ገበያው፣ ኢኮኖሚው፣ ክላይሜት ቼንጁ። ያጋንንትማ አይነሳ፣ በቃ አጋንንቱ ጾሩን አልቻልኩትም። ኧረ ጾሩ ምንድን ነው? ያሸበተ ጾሩን እንኳን አልቻልኩትም። ኧረ እባክህ ጾር እንዴት ነው ለአንተ ጾሩን አልቻልኩም። ሰበብ ብቻ ሰበብ በጉንጩ እኔ ግን አላልፍም። ይሄ ሰውዬ ትዳር መስቀል ነው ሲለኝ አልሰማውም፣ ውሸታም። ስለዚህ ምን ይፈጠራል መሰላችሁ? በሚቀጥለው አንገናኝም ከዚህ ሰውዬ ጋር በእርግጠኝነት ነው የምነግራችሁ። እኔም ደግሞ ማግኘት አልፈልግም። እንደዚህ ውሸታም የሆነ አስመሳይ ሰው በክርስትና ስም በጾር ስም እያሳበበ መንፈሳዊ ነኝ ብሎ አክት የሚያደርሰው አይመቸኝም። ስንፍናን አስወግድ ወንድም አለ፣ ስንፍናን አስወግደው ሰበበኛነትን አውልቀጣለው። ለስንፍና አልተጠራህም በክርስትና ውስጥ ተፈጥሮን ወቅ በተፈጥሮ ላይ በልጽግ ሰልጥንበት። መጀመሪያ ከዛ በልጽግ አበልጽገው አፍራው 60 30 60 መቶ እንዲያፈራ አድርገው። ከዛ ጽድቅ ስራበት። ወንድም አለም ሀገር ጽድቅ የሚሰራላት ሰው ትፈልጋለች። ወገኖች ጽድቅ የሚሰራላቸው ሰው ይፈልጋሉ። ስለ እውነት የሚመሰክርላቸው ሰው ይፈልጋሉ። ፍትሕ የሚያሰፍንላቸው ሰው ይፈልጋሉ። ጾር ነው ብለ ወይም ደግሞ ትዳር መስቀል ነው ብለ ትዳሩ ውስጥ ተወዝታ ትኑር። ስለዚህ ትዳር መስቀል አይደለም። እኔ ትዳሬ ፈርሷል። የአስር ዓመት ሶስት ልጆች አሉኝ። ከዛ ትዳር ከእናታቸው ጋር ይኖራሉ። በምንም አይነት መልኩ አሁን ትዳር መስቀል ነው ብዬ አላወራም። ትዳር መስቀል ነው ብሎ የሚያወራኝ ሰው አስቀምጬ ከሱ ጋር በማውራት የራሱን ስንፍና እናወጣለን፣ እናበጥራለን። ጥቅሙ ለራሱ ነው ከምንም በላይ። እኔም ደግሞ እንደዛው ትዳር መስቀል ነው ብዬ አሁንም አልፈራም? አሁንም አገባለሁ አሁንም ወልዳለሁ ለምንድን ነው የምፈራው? አባታችን ባርኮና ቅዱስ የሰጠን ነገር እንድንረዳዳበት ነው። በጎ አላማችን እንድንፈ እንድንፈጽምበት ነው። ትዳር መስቀል ነው ያሉ ማላዘን ለአሰስ ብቻ ነው። አሰስ አልጫ ነው፣ ፈሪ ነው፣ እምነቱ የውሸት ነው፣ የማስመሰል ነው። ስለዚህ ከእምነቱ የተነሳ ፍርሃቱ ወጥቶ አያልቅለትም ወይም ደግሞ አይወጣለትም። ስለዚህ ፈሪ ነው፣ አልጫ ነው፣ ሰነፍ ነው፣ የወጣለት ሰነፍ ነው። በመንፈሳዊነት ስም ብዙሃኑ ሰነፍ ነው፣ ሰበበኛ አይገልጾም። ሰበብ በጉንጩ ነን ያጋንንት ሰበብ አያልቅልንም። በስሜታችን ላይ ያለመሰልጠናችን እንደዛ ነው ከአመት አብዛኛውን ጊዜ እንጾማለን እንጂ አሁንም ስስት ስስት ሆዳምነት አሁንም በእኛ ላይ ሰልጥኗል። የኑሯችን መወደድ፣ የኑሮ አለመመቸት ከዓለም ኢኮኖሚ ጋር ብቻ የተገናኘ አይደለም። የእኛ ስስትም ሆዳምነትም ጭምር ነው። ይሄ ደግሞ በስሜት አለመሰልጠን ነው። ይሄ ደግሞ እየሆነን ያለ ነው። ብዙውን ጊዜ ብዙውን ሰዓት በጾም የምናሳልፈው እኛው ራሳችን ነው። ስለዚህ ትዳር መስቀል አይደለም። ወንድም አለም ከማንም ስማው፣ ይሄ የወንድም ምክር ነው። ትዳር መስቀል አይደለም። እልቅስ አሰስነት ግን፣ አለጫነት ግን፣ ሰነፍነት ግን፣ ሰበበኛነት ግን፣ ስሜታዊነት ግን አስወግድና በራስ ላይ ሰልጥነህ በልጽገህበትም ወደ ኤክሰለንስ ወደ ልዕልናናና፣ እህትህን ደግፋት፣ ከእሷ ጋር ተዋህዱ፣ ከእሷ ጋር ተረዳዱ። ከዛ የተፈጠርክበትን እውነት፣ ጽድቅና ፍትሕን ፈጽምበት እንጂ ትዳር መስቀል አይደለም። መለሳለሁ።